የእማሆይ መባጽዮንን ሌላኛውን ክፍል ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንደምን ቆይታችሁኛል? እጅግ የሚገርምና የሚደንቅ እውነትን እያጫወትኳችሁ እገኛለሁ። ሰሞኑን በእውነተኛ ታሪክ ላይ የተመሰረተ የእማሆይ መባጽዮንን ታሪክ እርሳቸው ከቅዱሳንና ከስውራን አባቶች ጋር በነበራቸው ቆይታ ለኛ ለምእመናንና ለመላው ሕዝብ ይደርስ ዘንድ በእማሆይ እህተ ማርያም ይፍሩ ዘደብረ ወገግ በኩል ያስተላለፉልንን እጅግ ታምራትና ድንቅ የሚያስፍሉ መልእክቶችን ይዤላችሁ እየቀረብኩ እገኛለሁም። እማሆይ እናታችን የዘመናችን ቅድሳት አንስት የነበሩት መባጽዮን በየስውራኑ ቦታ እየሄደች ያገኘቻቸውን አባቶችና ስውራኑን ቅዱሳን ሁሉ የነገሯቸውን መልእክቶች ለእኛ እንዲህ አቅርበውልናልና፣ ተከታተሉን። ማሆይ ከማይጨበጡት ደግሞም ከማያነጋግሩት ግን ከፊታቸው ቀድሞ እንደ ጥላ ውልብ እያለ መንገድ ከሚመራቸው ጋር የእግዚአብሔርን ድንቅ ስራ እያደነቁ ወደፊት ሲጓዙ ያ የሚመራቸው ነገር ተሰወረባቸውና ቆም ብለው ግራቀኙን ሲመለከቱ በስተቀኝ በኩል በአረግ የተተበተበ ጎጆ መሳይ ነገር አዩና ልብ ብለው በአትኩሮት ይመለከቱት ጀመረም። ያች የአረግ ጎጆ ጎንበስ ተብሎ የሚገባባት ትንሽ ብር እንዳላትም ተመለከቱ። ፈጣሪ አሁን ይቺ ከወፉ ጎጆ ትንሽ ከፍ ያለች ውስጥ ሰው ይኖርባታል ይሆን? ብሎ ሲያሰላስሉ ቆዩና ወደ ሰማይ አንጋጠው ጸሎት ጀመሩም። የዚህች ጎጆ ሚስጥር እንዲገለጽላቸው ፈጣሪያቸውን ተማጽነው አይናቸውን ወደ ጎጆዋ ሲወረውሩ የጎጆዋ በር ተከፍቶ አንዲት የሰማንያ ዓመት አረጋዊ እናት ብቅ አሉ ይላል ታሪካቸው። ማሆይ ደነገጡ። ዛፍ እግር አውጥቶና የሰው ቅርጽ ይዞ የሚንቀሳቀስ ምስሏቸው እኚህ እናት ከቆባቸው ጀምሮ ሙሉ ሰውነታቸው የተሸፈነው በሐረግ ተጠላልፎ በተሰራ ልብስ መሳይ ነገር ነው። ፊታቸው እጃቸውና ከቁርጭምጭሚታቸው በታች ያሉ እግሮ እግራቸው ብቻ ነው ሰው መሆናቸውን የሚያሳውቀው እንጂ መላ ሰውነታቸው በሐረግ ብልኮ ተሸፋፍኗል ይላሉ ታሪካቸው። ማሆይ በመገረም እንቅስቃሴያቸውን ሲከታተሉ ወጥተው በሩ ላይ ቆም ብለው አቡነ ዘበ ሰማያት ደገሙና፣ ማሆይን እናቴ እንደምን ዋሉ? እኔን ኃጢአተኛዋን እንድትጠይቁኝ በመንፈሳዊ ምክርም እንድታበረታቱኝ ወደዚህ ወደ ተቀደሰ ቦታ የላኮት ፈጣሪ ክብር ይመስገን። ይምጡ ይምጡ፣ ልጄ ይምጡ ወዲህ አሏቸውም። ማሆይም ወደ እሳቸው ቀረብ ብለው እግራቸው ስር ድፍት ብለው እናቴ ለእኔ እንጂ ብርታት፣ ጽናት፣ መንፈሳዊ ድልድይ፣ የህይወት መርከብ እንድትሆኚኝ የኃጢአቴንም ሸክም እንድታቀሉልኝ ወደ እሱ እንድታቀርቡልኝ ብሎ ወደ እርስ ላከኝ እናቴ ይባርኩኝ፣ ይጸልዩልኝ አሉ። ነባቸውን እያወረዱም እናቴ እነሱ የሁላችንም ኃጢአት እሱ ይቅር ይበለን እሱ ይራራልን ብለው እግራቸው አነሷቸውና ሁሉንም በህብረት ጸሎት አድርገው ቁጭ ቁጭ እንዲሉ ነክሯቸው። ማሆይም በሚያዩት ሁሉ እየተገረሙና የፈጣሪን ስራም እያደነቁ ትንሽ ዝም ብለው ቆዩና እናቴ ወደዚህ በረሃ እንዴት መጡ ከሕይወቱ ትንማር ዘንድ መመናንም ይጽናናበት ዘንድ እግዚአብሔር እንደፈቀደ የእርስዎን የህይወት ውጣ ውረድና የእግዚአብሔርን ጥሪ ያጫውቱኝ፣ ከየትስ መጡ አሉም። በሀረግ የተሰራውን ልብስ በአድናቆት እየተመለከቱና በማዊ ጥንካሬ እንደዛ የሚያንጸባርቅና ወዙ ቸፍ ያለውን ፊት በመገረም እያዩም ማሆ ቀጠሉ። አይ እናቴ እኔ የኃጢአት መርከቧ ነኝ። ከኔ ምን ቁም ነገር ይገኛልና ግን የፈጣሪ ትዕዛዝ ነውና ይስሙ ብለው አይናቸውን ወደ ሰማይ ሰቅለው ያውቅ ጀመረ። ተወልጄ ያደግኩት ጅማ ከተማ ነው። መቼም በዛ አካባቢ ባይድ አምልኮ የተስፋፋበት በመሆኑ እኔና ቤተሰቤ የምናመልከው እሱኑ ነበረ ብለው ቀጠሉ። ሆኖም እኔ የተኛው መንፈሳዊ ስብከት ሳይሰበክልኝ እንዲሁ በተፈጥሮ እጠላው እቃወመው ነበረም። እናት አባቴም ሙክታቸው እና አከራከራቸው ቀጠሉም በዚህ ይህ ያለው መጠን ስደርስ ይባስ ብለው ለዋናው ባላውሊያ ልጅ ምንም ሳልሰማና ሳላውቅ ዳሩኝ። ሁሉ ነገር ከአቅሜ በላይ ስለሆነ ጠዋት ማታ ማልቀስ መበሳጨት ብቻ ሆነ። ኑሮ ህይወቴ ሁሉ ከበደኝ። በከራና ችግር ከጋነንት ጋር ሆነ ኑሮዬ። ከዛም አረገዝኩኝ ጭራሽ አዘኔም ከፋ። አንድ ቀን ባለቤቴ ወደ መንገድ ሄደም። ይህንን አጋጣሚ ተጠቅሜ በጠፍ ጨረቃ ጠፋሁኝ። ብለው ያነቡ ጀመረም። ቀጠሉና በየመንገዱ ባለ መኪና እየለመንኩ ሰዎች ሲያወሩ ወደ ሰማሁት ወደ ደብረ ሊባኖስ ገዳም ደረስኩ! ከጸበልተኛው ጋር ተቀላቅዬ ጸበል እየተጠመኩና ለምኜ እየበላሁ ኑሮዬንም ቀጠልኩኝ። ወዴም እየገፋ መጣና ተሳቀኩ ብሎ አቀረቀሩም። ቀጠሉና ቤተክርስቲያን በር ላይ ተደፍቼ ማልቀሴንም አቋርጬ አላቅምና። እንደ ልማዴ ተክልዬ ከፈጣሪያቸው አማለው መላ እንዲያፈላልጉልኝ ከምባዬ ጋር ስማጸናቸው ውያድር ነበረ። ይህ የበርካታ ቀን ጸሎቴም ነበረ። ስማጸናቸውን ቆይቼ ቀና ስል አንዲት የተባረኩ መነኩሲት አጠገቤ ቆመው ቁልቁል በሐዘኔታ ይመለከቱ ነበርና፣ አይን ላይን ተጋጨን። ደነገጥኩና መልሼ ያቀረቀርኩኝ እማሆይ አይዞሽ ልጄ፣ ፈጣሪ ወደ አንቺ ልኮ የነውና ተፍሪ፣ ተነሽ ብለው ይዘውኝ ወደ መጠለያው ወሰዱኝና፣ አይዞሽ እኔ ሁሌ መተሽ ቤተ ክርስቲያን በር ላይ ተደፍተሽ ስታልቅሽ ምን ሆና ይሆን እያልኩኝ እኮ አዝን ነበረ አሉም። ዛሬ ለሊት በህልሜ ያችን ልጅ ቀርበሽ ችግሯን ጠይቀሽ እርጃት፣ እኔ ዋጋሽን ከፍልሻለሁ ስላለኝ የጠበኩሽ ነበርና በየሆነውን ሁሉ ሳትደብቂ ነገርኝና መፍትሄውን እሱ ያመለክተናል አሉኝ። መነኩሴ ስትል ቀጠለችም። እኔም ያልተወኝ ያልናቀኝን ፈጣሪ እያመሰገንኩ ምንም ሳልደብቅ ሁሉን ዝርዝሬ ነገርኳቸውም። ማሆይ አይዞሽ ፈጣሪ መንገዱን ይመራናል ብለውም ብዙ ከመከሩ ካጽናኑኝ በኋላ ወደ ቤታቸው ወሰዱኝ። የሚገርመው የዛን ሁለት አንዲት በጣም ሀፍታም ሴት ልጅ አጥታ ሁሌ ወደዛ ገዳም እየተመላለሰች ትማጸን ነበረም። የመታረፈው ማሆይ ጋር ነበርና ወደኛ መጣች። ማታ ከራት በኋላ መጽሐፍ ቅዱስ ተነቦ ማሆይ ለእሷም ለእኔም ትምህርትና ምክር ሰጠውን። በጸሎት ካበቃንም በኋላ ሴትየዋ ምን እንዳሳሰባት እንጃ ይቺ ልጅ ከየት መጣች ብላ እንደ ቀልድ ጥያቄ አነሳችም። ማሆይ ፈቃደ እግዚአብሔር የሚሰራው ማን ያውቃል ብለው የነገርኳቸውን ሁሉ ነገሯትም። ሴትዮዋ በመገረም በመደነቅም ስታዳምጥ ቆየችና ዝምብላ ስታስብ ቆይታ እናቴ እኔ ልውሰዳትና ኒጋት ውለድ ፈጣሪ ለእኔ ልጅ ቢነሳኝም የእሷን ልጅ ከእሷ ጋር እንደ ልጅ አሳድጋችኋለሁ አለችን ደስታዬ መወሰን አጣም የእግዚአብሔርንም ታምር በዓይኖቼ ተመለከትኩኝ ቀጠሉ ጠዋት ከቤተ ክርስቲያን መልስ አብረን ለመሄድ ስንነሳ ማሆይ አልኳቸው አቤት ልጅ አሉ እርሳቸውም እናቴ ፈጣሬ በሰላም ይገላግልኝ እንጂ ልጄ ብዬ ላላይባት ቃል ገባለሁ አልኩኝ ሴትየዋ ከደስታዋ ብዛት እውነት አልመሰላት ብሎ ደጋግማ ደጋግማ ተጠይቀኝ ጀመረ። እኔም ከማሆይ ጋር ወደ ቤተ ክርስቲያን ሄድንና እዛች መላ ፍጠርልኝ ብዬ የማለቅ ስባት በር ላይ ተንበርክኬ በመሃላ ቃሌን ሰጠውና በደስታ አብረን ተመለስን። በወሩ ወንድ ልጅ ወለድኩኝ። ጡቴን ያጠባውት ለስምንት ቀን ብቻም ነበረ ብሎ አቀረቀሩም በገባሁት ቃል መሰረት ተሰናብቻት ወደ ደብረ ሊባኖስ ተመልሼ ከማዊ ጋር አብረን መኖርም ጀመርን። ከሀያ ዓመት አመት በኋላ ያረፉም። ከዛ በኋላ አስር አመት ብቻ የነዛው ቤት እየኖርኩ እያለ አንድ ትልቅ ገዳም ክብረ በዓል ስላለ ከሁለት መነኮሳት ጋር ወደዛ ገዳም ሄድን። ብለው ቀጠሉ። ማ ሆይ በዓሉን አክብረን ነገ ወደ ገዳማችን ለመመለስ እዛው ቤተ ክርስቲያን ደጅ አንጥፈን ለመተኛ ስንዘጋጅ መኪና ለማግኘት የሶስት ሰዓት የእግር ጉዞ ስላለው ለሊት አስር ሰዓት ተቀሳቅሰን ለመሄድ ተነጋግረን ነበረ፣ ብለው በሀሳብ ነጎዱም። ለሊት ላይ ቀሰቀሱኝ፣ ተነሳው፣ ጉዞም ጀመር። ብቻ ምንም ለመናገር ሆነ ለማስታወስ በማልችልበት ሁኔታ ራሴን እዚሁ አገኘውት። ልጄ አዎ። የእግዚአብሔር ታምር መቼም ድንቅ ነው። በቃ ይሄው አስራ ስምንት ዓመቴ በሰላምና በፍቅር ከፈጣሪ ጋር እዚሁ በደስታ ኖራለሁ። የለበስኩትም ልብስ ቢያልቅ ፈጣሪ ጥበቡን ሰጥቶኝ ይሄው እሱ እንዳስተማረኝ ሐረጉን ጎንጉኜ ልክ እንደ ንብ ቀፎ ሰርች ለብሰዋለሁ። ይመስገን ነው እርቃኔን ሸፍኖልኛል። ከዚህ ሌላ ምንሻለው? ምግቤንም እሱ በሰዓቱ ወዳጆቹ ልኮ ይመግበኛል ይችንም ጎጆ ሀረጉንም ተባትቤ ይሄው ያማረ ቤት ሆና ታኖረኛለች ለእግዚአብሔር ምን ይሳነዋል ብሎ አነቡም ይሄ ሁሉ እናቴ የኔ የኃጢአተኛውን እህቶ ኑሮ ይሄ ነው አሉም ከፀሐይ የሚያበራ ፊታቸው በፈገግታ ሞልተውም። እማሆይ እጅግ ተገርመው ሲያደምጡ ቆዩና እናቴ ብለው ጥያቄ ለመጠየቅ ከንፈራቸውን አንቀሳቀሱም። ልጆን ከዛ ወዲህ አይተውታ አታውቅም? ሴትዮዋስ ይዛው አልመጣችም? አሉም። አንድ ቀን ይዛው መጣ ነበረ ግን በአጋጣሚ እኔ ቤት የለሁም ነበረ አሉም። ማሆይም ማሆይ ያለሁበትን መጥተው እንዳዩና ሴትዮዋንም እንዳናግራት ጠሩኝ። እኔ ግን በፍጹም አላደርገውም እሷም እስክትሄድ ወደ ቤት አልመጣም አልኳቸውም። ማሆይም በቆራጥነቴ ተደስተው ሴትዮዋን ወደፊት ተክልየን ለመሳም ብትመጣ እንኳ ወደ እኛ ዝር እንዳትል ነግረው የዛን ዕለት አሰናበቷት። በቃም ከዛ ጊዜ በኋላ ስለ እሷም ሆነ ስለ ልጅ ልጄ የማውቀው አንዳችም ነገር የለኝም። ሁሉን ትቶ መከተል አይሻልም ብለው ነው አሉ በፈገግታ ተውበው። አዎ ሁሉን ነገር ትቼ ተከተልኩ፣ እንዳለው መጽሐፍም እግዚአብሔርን ስንከተለው፣ ሁሉን ነገር ስተንከተለው እርሱም ሁሉን ነገሩን ይሰጠናልና፣ ልጅ ሆይ ጽኝ። በእግዚአብሔር መንገድ ሁሌም ተጓዥ። እግዚአብሔር ለሚወዱትና ለሚወዳቸው እጅግም ሀያልና መልካም አምላክ ነው። ማሆይ ወይ ያንተ ስራ፣ ወይ ያንተ ጥበብ ስንቱ ይነገር ስንቱ ይወራ እያሉ ከማዊ በረከታቸውን ተቀብለው ወደፊት አመሩ። ይህ ለሚሰማውና ለሚያደምጠው ታምር ከታምርም በላይ የሆነ እጅግ ድንቅ ነገር እንደሆነ አውቃለሁ። እውነት ነው። እኒህ አይነት ታሪኮች የሰማናቸው በገድላትና በታምራት አባቶቻችን ለዘመናት ሲፈጸሙ እንደኖሩና ባለፉት ሁለትና ሦስት መቶ ዓመታት እኒህ ገድላት ተጽፈው ባይደርሱንም እንኳ ዛሬ ሕያው ድንቅ ምስክርነት ሆነው እንዲህ ያሉ ሰዎች ለእኛ እያደረሱን ይገኛሉ። ማሆይ ትንሽ እንደተጓዙ አንድ ነገር ተመለከቱ። አንዳንድ እንጨት መሃሉ ከመቆሙ ሌላ ዙሪያ ግድግዳው በሰሌን እንጨት የተሰራ አንድ ጎጆ ተመለከቱና ቆም ብለው ዙሪያውን ባይናቸው ናቸው ቢያማትሩ አንድ የስልሳ ዓመት አዛውንት አባት ቀሚሳቸውና ቆባቸው በሰሌን የተሰራ ፊታቸው ወደ ምስራቅ መልሰው ልብ በሚሰርቅ ዜማ እያዜሙ ሰሌን ይሰራሉ። በቀኝ በኩል ያልተሰራና የተሰራ ሰሌን ተከምሯል። ማሆይ ሁኔታቸውን ባድናቆት ፈዘው እየተመለከቱ ሳሉ እኛባት ቀና ሲሉ ማሆይን አዩ። አማተቡና ውነዘበ ሰማያትን ደግሞ ሰለሊኑን ቁጭ አድርገው ብድጋሉና ለመሆይ በአክብሮት ሰላምታ ሰጠዋት ማሆይም ባይናቸው የሞላውን እንባ ወደታች እየለቀቁ እግራቸው ስር ተደፍተው ሰላም ብለዋቸውና ተንበርክከው ባሳዩዋቸው ቦታ ላይ ቁጭ አሉ ውድ አድማጭና ተከታታዮቼ ከብዙ በጥቂቱ እየጨለፍኩኝ ይህንን እውነተኛ ታሪክ እያጋራኋችሁ እገኛለሁም። ከዚህ ቀደም እንደነገርኳችሁ ይህ እውነተኛ ታሪክ በዘመናችን ይሆናል ይፈጸማል፣ ወይም ይደረጋል ብለን ለማመን የሚከብደን፣ ነገር ግን እውነት የሆነ የእግዚአብሔር ስራ ነው። በእርግጥ እግዚአብሔር ለንጹሐንና የራሳቸውን ለእርሱ ላስገዙ ሰዎች ቅርብ ነው። ታምራት ብለን እኛ የምንጠራቸው የቅዱሳን የዕለት የዕለት ስራዎቻቸው ይሆናሉ። እግዚአብሔር ለወዳጆቹ ቅርብ ነውና ይህ ታሪክ የእናታችን የእማ ሆይ መባጼዮን ታሪክ እንደሆነ ቀድሜ ነግሬያቸዋለሁ። እናታችን እማ ሆይ መባጼዮን ከጎንደር ክፍለ ሀገር በእግዚአብሔር መሪነት በቅዱሳን አባቶቻችን ድንገት በሌሊት በስውራኑ ተወስደው በቅድስና እንዲኖሩ በንጽህና እግዚአብሔርም እንዲያገለግሉ የተመረጡ አንስት ናቸው። በሕይወት ሥጋ ይኖሩ አይኖሩ ባይታወቅም በሕይወት ዘመናቸው በተለያዩ ቦታዎች በመጓዝና በመሄድ እግዚአብሔር በፈቀደላቸው ልክ ስውራን ግሁሳን አባቶችን፣ ቅዱሳን፣ ንጹሐን ስውራኑን ሁሉ በማግኘት ከእነርሱም ጋር በማውራትና በመነጋገር ምክር ሀሳብንም በመቀበል ለእኛ ለአድማጭ ለተከታታዮቻችን በእናታችን በእማሆይ እህተ ማርያም ይፍሩ ዘደብረ ወገግ በኩል እያቀረቡልን ይገኛሉ። ይህንን በእውነተኛነት የተመሰረተውን እውነተኛ ታሪክ አድምጠን ሰምተን በልቦናችን መዝገብ ማስፍረን እኛም በቅድስናና በንጽህና ለመኖር ከእግዚአብሔር ጋርም ዘላለማዊ ምህላን ለመፈጸም ያድለናል ብዬ አምናለሁኝ። እንዲህ አይነት በታምራትና በገድላት የተጻፉ ነገር ግን ዛሬ መወራትና መነገር ያለባቸው በየአድባራትና በየገዳማቱ የሚፈጸሙ ታምራት፣ እኒህ አባቶቻችን የሚልኳቸው መልእክቶችና እጅግም ልብን የሚያጽናኑ ሀሳቦች ለበርካቶቻችን መደመጥ መሰማት አለባቸው ብዬ አምናለሁኝ። ውድ አድማጭና ተከታታዮች፣ ትክክለኛና እውነተኛ የሆነውን ይህንን የእናታችን የማሆይ መባጽ የሆነ ታሪክ በሌላም ፕሮግራም ቀጣዩን ይጅላችሁ የምቀርብ ይሆናል። እናንተ ዓለም እንዲሰማውና እንዲያድምጠው ላይክና እና ሳብስክራይብ ሼር በማድረግ ቤተሰብ ኃላፊነታችሁን ትወጡ ዘንድ በትትና እጠይቃለሁ። በመላለም የምትኖሩ ውድ አድማች ተከታታዮች ሆይ ሰላም ያላችሁበት፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ነው።